ለሱ እንዴት ነክ ባል ለደናነክ ወይ ሰላም ነው? አልhamdulillah እንዴ ለምናት እኮ አይኔ ወይ ነ ያልተረፍከም ባል አብድ አይነት አብዱልሽ ናት። እንዴት ለምናት እኔ እኮ ቪዲዮ ላይቺ እኔ ወይ ቡድ ነው ታው ነው ገረመኝ። አንተ ምን አይነት አብዱናት? እንዴት ልጅቷ ትንሽ እንኳን አይምሩ አይሰራም። እንዴ አንተ ለምናት ጥርስ ነው የሚያከል ነገር እንዴ ታውቃለሽ? ግን እንኳን 32 ነው ማለወለቀችልክ በድድ ካላስቀረችክ እንኳንም አንዱ ብቻ ሆነ ግን አይካ እኔን ታረቂ። ልጅቷ ትንሽ እስከምትረጋጋ ድረስ ነው እንጂ፣ ልጅቷ ዝምብላ ትጨዋለች እንጂ ምስኪና ያልካት ሴትዮ ጥርስን አጋገፈች እና ልጅቷ ትስተካከላለች። ለትንሽ ጊዜ ነው እንጂ ዝም ብላ ነው እንጂ የምትጮኸው። ተመለሸ ያልከኝ ማለት ነው ይህንን ጥርስ እንድታራግፈኝ ነበር። ያው አንተ ጥርስን አራገፈች፣ ግን እኔን አለሁ ምን እንደምታደርገኝ ነበረው ማለት በዛ ነበር የምታርደኝ። እናቴ እንደዚህ አንተ አስበሃል። አንተ አብረ ከእነሱ ጋር እንደዛ ይሄ ከአንተ ሱመያ አበዛሽው። ከዚህ በላይ መዞር ምን አስፈለገ? ሱመያ በዛ ሹ አዩ። ለእለቱ ነው እንጂ የምትነጫነጨው፣ ትተዋለች፣ ትስተካከላለች። የዋህ ናት፣ ምንም አታቅም። እስከምትረጋጋ ድረስ ነው እንጂ እያሉ ሱመያ ከሰይድ ጋር ታረቂ፣ ይበቃል። ከዚህ በላይ ሰይድ ምን አደረገች? ሲሉ የነበሩ እንግዲህ ዛሬ ላይ እውነትም አንቺ የዛን ጊዜ ልክ ነበር እያሉ ይገኛሉ። አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ቤተሰቦች ሰላም፣ ሰላም፣ ሰላም ብያለው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ ሸር እያደረጋችሁ መቀላቀልን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ በጣም በጣም እና እስኪ ጉዞ ወደ ሀያ ሺህ አስገቡኝ፣ ማለት ነው ጋይስ። እና እንግዲህ ዛሬ መግቢያ ላይ እንዳስዳመጥኳችሁ፣ ያው ሱመያ ጠፍታለች ሰሞኑን ቪዲዮ እየለቀቀች አይደለም። እንሻላ ባለችበት አላ ይጠብቃት። ያሱ እንግዲህ ያሱ ሪከርድ ካለኝ ነው ብላ ብሎ ሪከርዷን አሰምቶናል። ዛሬ እንግዲህ በእሱ ላይ በደረሰበት ነገር በጣም አዝና እና ያው ያሱም እንግዲህ ተመለሺ ወደ ሰይድ ተመለሺ እያለ እንዲሁም ደግሞ ስጠፋበት ልጆቹን ሳልነጥቃት ጠፋች ልጆቹን ለእኛ ሰጥተሽን አንቺ ከደረሽበት ድረሺ ሲል የነበረ እንዲሁም ደግሞ ሰዒድ ወደ የመን ወደ የመን እንደዚህ በሄደ ሰዓት አደራ የሚሰጠው አዩን ለያሱ ነበር እንግዲህ ያሱ እየተንከባከበ ምግብ ቤት ምንም እየወሰደ አብረው ነበሩ ያኔ አልሙሄም በጠቅሉ ያዩ ጠበቃ ወይም ደግሞ ካዩ ጎን የነበረ ሰው ነበር ማለት ነው። እንግዲህ ያሱ ምን እንደደረሰበት ታውቃላችሁ። ጎል አስመስለዋለች፣ ጥርሱን አዩ ማለት ነው። ሰመያን ታረቂ ታረቂ አዩ ለጊዜው ነው እስከምትረጋጋ ነው እንጂ ትስተካከላለች፣ ምንም አታቅምም። ምስኪን ናት እያለ ሲል የነበረ ሰው በሱ ላይ እንግዲህ ምስኪንነቷን አሳየች ማለት ነው። ወላሂ አካል ማጉደል ቀላል ነገር አይደለም፣ ሀቂቃ ማለት ነው። ጥርስን ያክል ነገር ጥርስን ያክል ነገር ማርገፍ፣ በቃ ድፍረቷ የድፍረት ጥግ እኮ ነው፣ ጋይስ የድፍረት ጥግ ማለት ነው። እና ውድ ቤተሰቦቼ በጣም ከባድ ናት። ሱመያን ደግሞ ብታገኘ ምን ልታረግ እንደምችል መገመት አይከብድም፣ ሀቂቃ ማለት ነው። ሲጀመር በቃ የብቻዬ የብቻዬ እሷ ካስታወሳችሁ እንደዚህ በምታወራ ሰዓት በቃ ልጆችህን አገኝ ሄደህ በቃ ልጆችህን አገኝ ትላለች ብዙ ጊዜ ማለት ነው። እና የማለት በቃ ሱመያን ሱመያና ሰይድ እንዲቀራረቡ በጭራሽ አትፈልግም። የግሏና የግሏ ብቻ እንዲሆን ትፈልጋለች። ስለዚህ ሱመያ እንግዲህ ታረቂ፣ ይበቃል። ከዚህ በላይ እውነት መስኪና አሳዘነን ከቦታ ቦታ ሲዘዋወር በቃ ይወድሻል፣ ላንቺ ቦታ አለው፣ ታረቂ ስንል እሷ አሻፈረኝ ብላ ምንም ነገር ሳትሰማ መደበቋን ቀጠለችበት። እና አሁን ላይ ምንድን ነው ልክ ናት እንድል ነው ያደረገኝ። ልክ ናት በቃ መደበቋ፣ መሸሿ ልክ እንደሆነ አሁን ላይ የታየኝ ነገር፣ ከምን አንጻር ካላችሁኝ፣ ካዩ ሁኔታ አንጻር አዩ ሁለት ሆና ሁለት ሶስት ሆና የምትተዳደር ሴት አይደለችም። ሀቂቃ ዛሬ ፌስቡክ ላይ የሆነ ፎቶ አየሁ። አራት ሚስቶች አግብቶ ትልቅ ሰው ናቸው። አራት ሚስቶች አግብተው አራቱም እንደዚህ ፎቶ ተንስተው ባልዩ መካከል ላይ ሆኖ ምናምን እና ፖስቱ ላይ ምን ይላል የተጻፈው ነገር፣ እነዚህ እኚህ ሰውዬ እናት እናት የወለደችው እሳቸውን ብቻ ነው እናታቸው። እና አሁን ወደ አስራ ምናምን ልጆች አድርጓል። እናትም በልጅ ልጅ ተከባ በጣም ብዙ ሆነው አየሁ ፎቶ። ሰውዬ ግን እነዚያን አራት ሚስቶች የሚያስተዳድረው አንድ ግቢ ውስጥ ነው። በጣም በሚገርም ሁኔታ አስማምቱ አፋቅሮ ተዋደው ማለት ነው። ከእንደነዛ አይነት እነዛን ስናይ ፍቅር እንማራለን። እነ ሰኢድን ስናይ ደግሞ አንድኛው ራስ ወዳድ ሆና ከስር ከመሰረቱ ሀብላ ኑሮን ለማሸነፍ አብራው ደክማ ለፍታ ከዚህ ያደረሰችውን ስናይ ደግሞ እንደዚህ ስትንከራተት፣ አሁን የመጣችው እኔ ብሳለሁ ስትል በቃ እንደዚህ አይነት ሰው አደለም። ሁለት ሚስት የሚያስተ ሀብት ብቻ አደለም። በነገራችን ላይ ሀብት ብቻ አደለም። ሁለት ሶስት ሚስት ይዞ ለመኖር መስፈርቱ ማለት ነው እና አዩን ስርዓት ሳያሲዝ ሱመያን ፍለጋ መሯሯጡ አሁን ላይ በጣም እየገረመኝ ነው። እና ውድ ቤተሰቦቼ እንግዲህ ያሱም እየተጸጸተ ነው ያየሁት። ኧረ፣ እንዳታረጊው፣ እንዳትቀርቢ፣ እንዳትመጭ እያለ ነው አሁን ላይ ማለት ነው። ምክንያቱም ሲደርስበት አወቀው። ሁልጊዜ በቃ ቪዲዮ ሲሰራ ወይኔ፣ ወይኔ፣ ወይኔ ይላል ማለት ነው። በጣም ነው ያሳዝነው እኮ ቀላል ነገር አይደለም። አካል ነው የጎደለው እና ምንም አርቲፊሻል ቢሰራም እንኳን የተፈጥሮን የሚያክል ነገር የለም እና ትልቅ ስህተት ነው የሰራችው። እና ውዱ ቤተሰቦቼ ወይኔ ወይኔ ወይኔ ይላል ማለት ነው እና ይህንን ሲያይ ሰመያ በቃ ልክ እንደሆነች አሁን ነው የገባው። እና ፋሚሊዎቼ አዩም የቀርቧት ሰው አይደለችም። እውነት ለመናገር ልቦና ይስጣት፣ ወደ ቀልቧ ይመልሳት። በቃ ይህን ነው ማለት የምፈልገው። ከሰይድ ዙሪያ ያሉ ሰዎች ራሱ አሁን ላይ እርቀው ነው የምታያቸው። እንግዲህ በእሷ የተነሳ ዑመርንም ለምንድን ነው እንደዚህ የምትለው ስርዓት አትዝሙ ያበዛኸው እያለ እያለው ነበር ማለት ነው ነው አዩ። አደለም ሴት አደለም ሚስት አደለም ሱመያን ከሱመያ ጋር እንዲቀራረብ ይቅርና ኖርማል ጓደኞቹ ራሱ እንዲቀርቡት የምትፈልግ ሴት አይደለችም። እኔ ስመለከታት ማለት ነው። እና ኡመርም ዘመዱ ነው። ኡመር ግን አሁን ኡመርን ሳይድ እረፍ እያለ ነው እና እኔ ኡመር ላይ ጥፋት ታይቶኝ አያቅም። ለሀቅ ነው የቆመው አይደል? በቃ ከሀቅ ጎን ነው፣ ከሀቅ ጎን ነው የቆመው። በስልምና ደግሞ በዳይ እናታችሁ እንኳ ብትሆን ከተበዳይ ጎን ቆሙ ነው የሚባለው። እና እኔ ኡመር ልክ ነው ብዬ ነው የማስበው። ኡመር ላይ ጥፋት አይታየኝም። ኡመር አላጠፋህም ምን አጠፋ ሁኔ እያለ ነበርና እኔ ኡመር ላይ ጥፋት አልታየኝም ጋይስ ይሁንና፣ ከእንደዚህ አይነት በቃ ከራስ ወዳድ ሰዎች ፈጣሪ ይጠብቀን፣ ከራስ ወዳድ ሰዎች ፈጣሪ ያርቀን። የምሬ ነው ምላችሁና የሱመያ ውሳኔ ልክ እንደሆነ አሁን ላይ ሁላችንም እየገባን ነው። ማለት ያው ከሰኢድ መዞር አንጻር ታረቂ እያልን የነበረ እኔ ራሱ በቃ እንኳን ራቀች ነው ያልኩት። ሀቂቃ ማለት ነው። ለወንድ ያልተመለሰች ሴት እሷ አለቀቀቻት። ገይስ እሷ ምን እንደምታረጋት መገመት አይከብድም። እና እህቶቼ ራስ ወዳድ አንሆን። የምር ሴት ሆነን በሴት እህታችን ላይ መጨከን አያስፈልግም። ሀቂቃ ማለት ነው። ስንት ደክማ ያቋቋመችው ትዳር እንደቀላል የተበተነው በሴት እህቷ ነው፣ እኔ ብስ በማለት አሁን ደግሞ ደርሳ አሁን ደርሳ ደግሞ ትፎካከራለች። ሱመያ ያን የሚያክል ቤት ተገዝቶላት፣ እኔ እንዴት ነው አንድ ባል አንድ መኝታ ገዛልኝ ፉክክር ማለት ነው። ሱመያ የገዛችሁ በራሷ ነው። እሱም ብሏል። ግን በቃ እኔ እንጃ። እኔ ሰይድ ጋር ምን እንድን ያለ ይሄን ያክል በዚህ ልክ፣ አዎ ያሟላላት፣ ያ ክብራት ያሟላላት ሚስቱ ናት። ግን በዚህ ልክ ከዛች ከምስኪኗ ጋር ከመጀመሪያ አብረው ስትለፋ ከነበረች ጋር ስትወዳደር ስርዓት ያዥም ማለት ለምን ምን እንዳገደው አላውቅም። እኔ ወላይ በጣም ነው የምገረመው። እና ውድ ቤተሰቦቼ መቼም ቢሆን ሱመያ ውሳኔ ልክ ነው። አሁን ላይ ሁሉም እየገባው ነው። በወቅቱ አበዛቸው አበዛቸው ያለው ሁሉ አሁን እያደር ሲያያት ልጅቷን ሁሉም እየገባው ነው። እንግዲህ ያሱ ከአዩጎን የነበረ ልጅ ነው። አሁን ላይ እንዳታረጊው በቃ እንዳታረጊው እንዳትቀርቢያቸው እንዳታረጊው እያለ ነውና፣ ውድ ቤተሰቦች ከእንደዚህ አይነት ሰው ፈጣሪ ይጠብቀን። ኸይሩን ነገር ይመረጥልን። ዱንያ ኸይራችንን ያሳምርልን። በያላችሁበት ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤተሰብ የሆናችሁ ሀያ ሺህ አስገቡኝ ማለት ነው። ገይስ በሌላ ቪዲዮ እስከምንገናኝ ድረስ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ።